ማሻአላ ተባረከላ። ፍየል እንደዚህ ስጋ ሲወርደው ነው ስጋው የሚቀርብ ነው። ማሻአላህ እኔ እንደዚህ አልጠበኩም። አሪፍ ነው፣ በቃ ፍየል ምእውነትም ስጋ ይወርዳቸዋል የሚሉት በተግባር ነው ማለት ነው። ይህን ያህል ቢወጣም ሙክቶቹ ለየት ያሉ ናቸው። ማሻአላህ በጣም ምርጥ ናቸው። አንድ ሳዱላ መዳር ይችላሉ እነዚህ ሁለቱ ማለት ነው። ነገር ግን የብሩ ጉዳይ በጣም የሚገርም ነው የማይታመን የሆነ ነው ማለት ነው። ስጋና ድሃ ይገናኝ አይመስልም በአሁኑ ሰዓት። ዶሮ በአቅሙ እስከ ስንት የተሸጠ ይመስላችኋል? ግምት ውስጥ የማታስገቡት የሆነ ነገር ነው የምትሰሙት ማለት ነው። ለማንኛውም እንግዲህ ዛሬ በሰሜን ወሎ ሀብሩ ወረዳ በውርጌሳ 01 ቀበሌ የማክሰኞ ገበያ ነው። እንግዲህ በዚህ ገበያ ላይ ፍየል በግ ስንት እየተሸጠ ይገኛል? እንግዲህ ሮመዳን ነው። የሮመዳን ገበያ ደግሞ እንግዲህ በጧት ነው። በጧት እንግዲህ ገብቻለሁ። እስኪ የፍየል ዋጋ ምን ይመስላል? የበግስ የምናይ ነው የሚሆነው ማለት ነው። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ሰላም ደተናችን ወዲ አብደላህ ቤተሰቦች ሁሉ ሰላም ሁሉ መልካም ነው ወይ? ከኔ ጋር አልሐምዱሊላህ ሁሉ ሰላም ሁሉ መልካም ነው። እናንተም በያላችሁበት ሰላማችሁ ይብዛልኝ። እንግዲህ እንደምትመለከቱት በጧት በማክሰኞ ገበያ ላይ በውቢቷ ውርጌሳ እንገኛለን። በግ ፍየል፣ እስኪ ስንት እየተሸጠ ነው የምናይ ነው የሚሆነው። እንደምትመለከቱት እንግዲህ ሻጩም ገዡም የተሳተፈበት የሆነ ሞቅ ደመቅ ያለ ገበያ ነው። እንግዲህ የፍየሎችንም በጎቹንም እንግዲህ የምናይ ነው የሚሆነው ስንት እየተሸጠ ይገኛል። ገበያው እንግዲህ እንዳያችሁት በጧቱ ነው ሞቅ ደመቅ ያለው። ማሻላ የገጠሩም በጧት ነው የሚመጣው። ገበያው እንግዲህ በጧቱ ነው የተሟሟቀው። ገዢውም ሻጩም በዚህ መንገድ እንግዲህ ተገናኝቷል ማለት ነው። ከዚህ በኋላ ተወሰነ ነገር እንግዲህ ጥየቃ ይሆናል። ከዛ በኋላ መናኮት ይጀምራል ማለት ነው። ያው ይሄ ፍየ እስኪ እንደምታውት ማሻላ ተባረከላ። ይህ እንግዲህ በእርግጠኝነት ምርጥ አድርጎ ቀለል ያለችን ጉዳይ ራሱ የዋጣ ለማለት ነው፣ ይሄ ፍየል። ዋጋዎቹ ግን እነግራቸዋለሁ፣ አብራችሁ ይቆዩ፣ ውድና የተከበራችሁ ተመልካቾች። እስኪ ከዚህ ሞክት ልጀምርላችሁ። ይህ ሞክት አሁን ስንት የሚባል ይመስላችኋል? እንግዲህ ግመታችሁን ቀድማችሁ የገመታችሁ እኔ ደግሞ የማስታወቃችሁ ነው የሚሆነው። ይህ ወላሂ 34 ሺ ብር የሚባል የሆነ ሙክት ነው። እንግዲህ እስከ 33 እና 32 ከሃምሳ ይሸጣል የሚለው ሙክቱ እንግዲህ የምታዩት ይመስላል። ስጋነቱ እርምጥ ያለ የሆነ ስጋ ነው የያዘው። ማሻአላህ ይሄ በቃ ቀለል ያለ ጉዳይ ራሱ ያወጣል። መግቢያ ላይ እንደነገርኳችሁም አንድ ሳዱላ መዳሪ ይችላል ማለት ነው። በፋቲያ እንዲወጣ ብሎ እናንተ ኮ በዛ ለዳርም ትሉ ይሆናል። የመድሀም ቅመሞች ማለት ነው። የዚህ አይነት ሁለት ከተገኘ በቂ ነው። ዋጋው ግን አሁን ሰዓት ላይ ያሉ የሚያገኝ 34 ሺህ ብር። በነገራችን ላይ ከዚህ በላይ አሁን ዛሬ አየኋቸው ከገቡ በፍየል ወይም በሙክት ደረጃ ያሳየኋቸው ናቸው ያሉት ማለት ነው። ሌሎች ከዛ በታች ስለሆኑ ነው። በግ እንግዲህ በግ ደግሞ ለየት ያለ በግ ከዛሬ ገበያ ላይ ከዋሉት አሪፍ የሚባል በግ ደግሞ እዚህ ጋር አለ። የዚህ በግ ዋጋ እንግዲህ 15 ሺህ ብር ነው እያለ ያለው። ምናልባት እንግዲህ እስከ 14 13 50 ዝቅተኛ ሊሸጠው ይችላል ተብሎ ግምት ይሰጣል። ነገር ግን 15 ሺህ ብር ነው እንግዲህ ይህ በግ እየተጠራ የሚገኘው። ይህ የምታወት እንግዲህ ወደታች ሙሉ ያሉት በጎች ደቀቅ ደቀቅ ያሉ ናቸው። ሻል ሻል ያሉ ነገሮች ነን ያሳዩኋቸው። እንግዲህ አሁን እዚ አካባቢ ላይ ካሉት በጎች ሻል ያለው ይህ የማሳያቸው በግ ነው፣ 15 ሺህ ብር የሚባለው ማለት ነው። በነገራችን ላይ እንግዲህ ከፍየል እነዚህ የደገኛ በጎች ስጋቸው ክሽን ያለ ነው። ማሻላ በጣም ቆንጆ ነው። ስጋቸው ፍየሎቹ ያው ስጋ ይወርዳቸዋል እንደ በጎቹ ባይሆንም ማለት ነው። በጣም በጣም ደረጃ ግን የበግ ስጋን የሚያክል የለም ማለት ነው። ይህ በግ እንግዲህ ምን ትወታላችሁ፣ አስራ አምስት ሺህ ብር እንግዲህ ትገዛላችሁ። ሌላው እነዚህ ሁለት ሙክቶች አሉ የነሱን ዋጋ ደግሞ የምነግራችሁ ነው የሚሆነው። እንግዲህ ድንገት ገበያ ላይ ስገባ ጓደኛዬ ነው ሁለት ሙክቶች ይዞ አገኘሁት። እንግዲህ ስንት እያልክ ነው እያልኩት ነው ዋጋቸው ከነዚህ የሚገርማችሁ 25500 ብር ነው። ይህ እሱ የሚነካካው ይሄኛው ደግሞ 24000 ብር የሚባሉ የሆኑ ሙክቶች ናቸው። ቀንስ እያልኩት ነው። ከዚህ ከ24 ምንም የለውም እያለኝ ነው። እንግዲህ እኔ ለምን ከዚህ አትቀንሱ ያልኩት ነው። ያኛው ማለት ነው 25500 ያልኳችሁን ምታዋቸው ናቸው። ያው እንግዲህ እነዚህ ሰርግ ማውጣት የሚችሉ የሆኑ ናቸው። በነገራችን ላይ ካሜራው ላይ እንዲሁ ስናያቸው ትንሽ ነው የሚመስሉት እንጂ በአካል ስታዋቸው በጣም ግዙፍ ናቸው። ማሻአላህ ማለት ነው። ካሜራው ላይ ትንሽ አነስ ያደርጋቸዋል። ካሜራው ያን ያክል ስለማይሆን ማለት ነው በእይታ ለማንኛውም እንግዲህ የፍየል ዋጋ ይህንን ይመስላል። የመዳም ቅመሞች እንግዲህ አረብ ሀገር ሆናቸው ስታገቡ እዚህ ላይ ያለ የእናንተ የትውውቅ የምን ስለማይቀር ግዥ ይሄንን ይመስላል ማለት ነው። በፊት በሰማችሁት ልክ በሶስት ሺህ በአራት ሺህ ብር የሚገዛ እንዳይመስላችሁ ማለት ነው። ስለዚህ ሰርጋችሁ ሞቅ ደመቅ ብሎ እንግዶች በደንብ እንዲሸኙ ዋጋቸውን ማወቅ ይኖርባቸዋል ማለት ነው። እንዲሁ ቀለል አድርጋችሁ እንዲያተሸኝን ለማለት ፈልጌ ነው። ለማንኛውም ውድና ተከበራችሁ ተመልካቾች ዋናው ነገር አፍያ ጤና ነው። ሀገራችን ሰላም የሆነልን እንጂ ሁሉም ነገር በጣም ቀላል ነው የሚሆነው። በውጭ ላይ ኑሮ ውድነቱ መከራ ይወራል እንጂ በቤት ውስጥ ደግሞ ማሻላ ረህማ ነው አላ በረካ አድርጎበታል ሁሉንም ነገር ማለት ነው። ዋናው ነገር ግን ለሰው ልጅ ሰላምና ጤና ነው እንግዲህ ተቀዳሚው፣ እንጂ የትኛውም ጉሮሮ ቀብሳ ታድራለች። እንዲህ አይነቶች ነገሮች ደግሞ የቀጦት ናቸው። ያም ሆነ ይህ ግን ያው የሰው ልጅ ፍላጎቱ ሰፊ ስለሆነ ፍላጎታችን ብዙ ነገር ያዘናል። አላኩል ይሃል አላህ አፊያ ያድርገን ማለት ፈልጋለሁ ማለት ነው እንጂ የኑሮ ውድነት ዶሮ ከሚገርማችሁ 2000 ብር ነው። ደና ዶሮ አፈጥ የሚባሉ አሪፍ ዶሮ ተብሎ እስከ 2000 ብር ላይ የሚሸጠው ቀለል ያለው ሺ 8 ሺ 6 ሺ 5 ከዛም በታች ይችላል። ግን ዶሮ እንግዲህ እስከ 2000 ብር ከተሸጠ በጣም የሚገርም ነው ማለት ነው። ስለዚህ ለምሳሌ እንግዲህ ቤተሰብ ለማስፈጠር ምናምን ነገር ተብሎ ቢታሰብ ሁለት ቦታ ላይ ይህን ብሎ ቢያስሉ ሰውየው ለዶሮ ግዥ ብቻ አራት ሺ ብር የሚያስፈልገው ይሆናል። በዛ ላይ መሰራሪያ ምን ምንም ነገር አስቡት። ስለዚህ ጠቅለል አድርጎ በስሙ በግ መግዛት ይሻላል፣ ፍየል መግዛት ይሻላል ብዬ አስባለሁ ማለት ነው ምክንያቱም አራት ሺ ብር ከማውጣት አንድ አራት ሺ ብር ጨምሮ በስምንት ና በአስር ሺህ ድረስ ፍየል መግዛት የተሻለ ይሆናል ብዬ እገምታለሁ ማለት ነው። ለማንኛውም እንግዲህ የማክሰኞ ገበያ ይህንን ይመስላል፣ ያያችሁትን ይመስላል። እስኪ እናንተስ እዚህ ደረጃ ይደርሳል ብላችሁ ገምታችሁታል? ፍየል እንግዲህ ከፍተኛ ዛሬ ከዋለው 34000 ብር የሚባል ፍየል አሳይቻችኋለሁኝ። ከበግ እስከ 15000 ብር የሚባል አሳይቻችኋለሁ። በነገራችን ላይ ከዚህም በላይ ይኖራል ማለት ነው። ያው ዛሬ እንደነገርኳችሁ ካሉት አሪፍ የሚባሉ ነገሮችን በከፍተኛ የሚሸጡት ነው ያሳየኋችሁ ውድነት። የተከበራችሁ ተመልካቾች ዛሬ እንግዲህ ፍጥራ ሁላችሁም ተጠርታችኋል። اهلا وسهلا ومرحبا بكم ብለናል እንግዲህ ያው ወደ ገጠር ነው የምሄደው ወደ ቤተሰብ ዘንድ እንግዲህ እኔም ገጠር ነው የሚሄደው። ስለዚህ ግጥራ ተጋብዛችኋል ወይም ተጠርታችኋል። አንድ ላይ እናፍጥር ማለት ፈልጋለሁኝ። ውድና የተከበራችሁ ተመልካቾች እንግዲህ የዛሬው የማክሰኞ ገበያ ውሎ ያያችሁትን ይመስላል። ዋጋዎቻቸውም እንግዲህ እንደጠቀስኩላችሁ የዛሬው ውሎ ይህንን ይመስላል። እንግዲህ ቪዲዮ ላይክ አድርጉት፣ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡ። በዚህ ዋጋ ዋጋዎች ውስጥ ይደርሳሉ ብላችሁ ገምታችኋል? ይህንንም ደግሞ ሀሳብ አስተያየታችሁን እንግዲህ ኮሜንት ላይ አስቀምጡ። በሌላ ቪዲዮ እስከምንገናኝ ሰላማችሁ ይብዛልኝ። መልካም ሮመዳን ይሆንላችሁ።